ተነስተለን እንደምላችኋል ከኢቢሲ የእለቱን የሰባ ሰዓት ዜና አርእስተ ዜናውን በማስቀደም እንጀምራለን። በትግራይ ክልል ደረጃ የተካሄደው የአመራር አደረጃጀት እስከ ቀበሌ እንዲወርድ የመቀለ ከተማ ነዋሪዎች ጠየቁ። መንግስት ለወጣቶች ስራ ፈጠራ የያዘው አስር ቢሊዮን ብር ስራ ላይ በሚውልበት ቅድመ ሁኔታ ዙሪያ ባለድርሻ አካላት እየመከሩ ነው። አብራችን ሆኑ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በኢትዮጵያ ድርቅ በተደጋጋሚ የሚከሰትባቸው ቦታዎች ያሉ የተፈጥሮ ሀብት ጥበቃና እንክብካቤዎች ትኩረት ሊሰጥባቸው እንደሚገባ ተጠቆመ። በአካባቢዎቹ ያሉ የአገልግሎት ዘርፍ ሽፋንም ዝቅተኛ መሆኑም ነው የተጠቆመው። የአውሮፓ ሕብረትና የኢትዮጵያ ልማት ጥናት ኢንስቲትዩት በተመረጡ አካባቢዎች ያደረጉት ጥናት የመጀመሪያው ክፍል ይፋ ተደርጓል። ዝርዝሩን ሰመረ ምሩጽ አዘጋጅቶታል። ከኦሮሚያ ክልል ባሌና ቦረና፣ ከአማራ ዋግ ኅምራ ዞን፣ ከኢትዮ ሶማሌ የሲቲ ዞንና ሊበን እንዲሁም ደቡብ ኦሞ አፋር ክልልና ወላይታ ዞን በአውሮፓ ህብረትና የኢትዮጵያ ልማት ጥናት ኢንስቲትዩት ለጥናት የተመረጡ ቦታዎች ናቸው። ቦታዎቹ ለድርቅ የተጋለጡ መሆናቸውና የአውሮፓ ህብረት በሰፊው የሚንቀሳቀስባቸው መሆናቸው እንዲመረጡ አድርጓቸዋል። ዓላማው ደግሞ ድርቅና መሰል ተፈጥሯዊ አደጋዎችን ለመከላከል ከሀገራዊ አቅም ባለፈ ቤተሰባዊ አቅምን ለማዳበር የሚረዱ የመፍትሄ ሀሳቦችን መጠቆም ነው። በአካባቢዎቹ የመንገድ የጤና፣ የትምህርትና አገልግሎት ዘርፎች ሽፋን ካለፉት ዓመታት እየተሻሻሉ ቢመጡም አሁንም ሰፊ ችግር ይታይባቸዋል ተብሏል። በተለይ የኢትዮ ሶማሌው የሲቲ ዞን የአገልግሎት ዘርፍ ሽፋኑ የተዳከመ ነው ነው የተባለው። በግብርናው ዘርፍም በአካባቢው አቅርቦቶች የሳሱ መሆኗቸው ተገልጿል። ማዳበሪያ አጠቃቀማቸው አቅርቦቱም የለም በመጀመሪያ ደረጃ አቅርቦቱም ሲኖር አጠቃቀማቸው ሌላው የዚህ የምርጥ ዘር አጠቃቀም አብዛኛው ይሄ በግብርና በዚህ በክሮፕ ፕሮዳክሽን በምንለው ብቻ አብዛኛው ቦታዎች ታ ፓስቶራል ኤሪያዎች ናቸው ከከብቶቻቸው ጋር ለከብቶች የሚሰጠው አገልግሎት አሁን ቅድም የመንግስት አገልግሎት ጅምልህ ለምሳሌ የከብት ህክምና አይነት የከብት መኖ እነኚህ እነኚህ እጥረቶች አሉ። ጥናቱ ከተካሄደባቸው ቦታዎች አንዱ በደቡብ ኦሞ ሐመር አካባቢ ነው። በዚህ አካባቢ ባለፈው አስር ዓመት ብቻ ወደ ሁለት መቶ ሺህ ሄክታር የሚጠጋ የግጦሽ መሬት ተራኩቷል። ጥናቱ ባተኮረባቸው አብዛኛው ቦታዎችም የተፈጥሮ ሀብት እንክብካቤው ቸል እንደተባለ ተጠቁሟል። እዛ ላይ የሚሰሩ ስራዎች ለሌሎቹም ኑሮ ወሳኞች ናቸው። ስለዚህ እዛ ላይ እጥረት አለ ማለት ነው። የጥናቱ መካሄድ ያሉ ፖሊሲዎችና ስትራቴጂዎች ምን ያህል እየተተገበሩ ነው የሚለውን ለማወቅና መፍትሄ ለማስቀመጥ ለአውሮፓ ህብረት ቀጣይ ድጋፍም መንገድ የሚጠቁም ነው ተብሏል። ያለፈው ዓመት ድርቅ በኢትዮጵያ ረሃብ ደረጃ ሳይደርስና ሰብአዊ ቀውስ ሳያስከትል መቋቋም ተችሏል። በዘላቂነት ለመከላከልም የተጣሩና በጥናት የተደገፉ መረጃዎች ያስፈልጉናል። በድምዳሜው ላይ ተመስርተንም በቀጣይ ድጋፍ ማድረጋችንን የምንቀጥል ይሆናል። አዝ ፖሊሲስ ፕሮግሬስ ኢን ቴርምስ ኦፍ ኢምፕሊሜንቴሽን ፖሊሲዎች በወቅቱና በአግባቡ እየተተገበሩ መሆኑን ለማወቅ በጥልቀት መታየትና በጥናት መደገፍ ይኖርባቸዋል። ውጤቶችም ለቀጣይ መንገድ ጠቋሚ ናቸው። ይህ ጥናትም በዚህ በኩል ድርሻው ይጎላ ይሆናል። በአካባቢዎቹ ቁጥራቸው የበዙ ወንዞችና የተለያዩ የውሃ ሀብት መኖራቸው የቱሪዝም መዳረሻዎችና ለአንዳንድ የግብርና ምርቶችም ተመራጭ መሬት ያላቸው መሆኑ ብሎም ከፍተኛ የሆነ የቀንድ ከብት ሀብት ያላቸው መሆኑ በመልካም እድልነት ተቀምጧል። በትግራይ በክልል ደረጃ የተከናወነው የአመራር መልሶ ማደራጀት እስከ ቀበሌ ድረስ እንዲወርድ አስተያየታቸውን ለኤቢሲ የሰጡ የመቀለ ከተማ ነዋሪዎች ገለጹ። ነዋሪዎቹ ከተሿሚዎቹ ጋር ለመስራት ያላቸውን ዝግጁነትም ተናግረዋል። ፌቨን ተሾመ ናት። አስተያየቶቹን አሰባስባ የላካቸው እንደሚከተለው ቀርቧል። ላይ መቀየሩ አንድ ትልቅ ነገር ነው። ልክ ከላይ እንደ ለውጥ እንዳለው ለውጥ ማለት ብቻ ሳይሆን ችግሩን በደንብ ተፈትሾ በምን መልክ መፈታት እንዳለበት ለውጥ እስከ ታች መሄድ አለበት፣ የሚል እስከ ክፍለ ከተማ መውረድ አለበት ነው የሚሉት። እስኪ የተማሪዎች ሰው ኃይል ደግሞ ይግባ ብሎ ድርጅቱ መወሰኑ አንድ ጥሩ ነገር ነው ብዬ ነው የምወስደው። ለለውጥ ዝግጁ መሆኑና እየተቀየረ መሆኑ ብዬ ነው የምወስደው። ከዚህ የሚጠብቀው እኔ የሕዝብም ችግር አይተው ያለው በመሬቱ ያለው ሁሉም ነገር ፈትሾ ለውጥ እንዲያመጡ በተለይ በተለይ በሰናይ አስተዳደር በተለይ የህዝቡ ችግር አይተው ችግሩ እንዲፈቱት በህዝቡ የሚታዩት የተለያዩ ነገሮችም ችግር ይታያሉ እየተገመገመ ነው። ስለዚህ የገምጋም ውጤቱ ተለይቶ ችግሩ እንዲፈታ ተፈቶ ደግሞ ያለው ልማቱም እንዲቀጥል፣ ይህ ነው የሚጠብቀው ህብረተሰቡ እነሱን መደገፍ እንዳለበት ብቻቸውን የሚሰሩት ነገር የለም። እነዚህ የተማሩ አካላች ለህብረተሰቡ በጥንካሬ እንዲሰሩ ከተፈለገ እኛ ሁላችንም ተማምነን ተጋግዘን መደገፍ እንደሚገባን የኔ አስተያየት የሚሆነ አዲሱ ካቢኔ የስራ እድል በየደረጃው በየደረጃው ለወጣቱ የስራ እድል መፍጠር መቻል አለበት። የኢትዮጵያ የወጣቶች የልማትና የእድገት ስትራቴጂ ፓኬጅ ተከልሶ ወደ ስራ ሊገባ መሆኑን የወጣቶችና ስፖርት ሚኒስቴር አስታወቀ። በረቂቅ ስትራቴጂ ላይም ሚኒስቴሩ ከአስፈጻሚ አካላትና ባለድርሻዎች ጋር ውይይት አካሂዷል። ጌቱ ላቀው ተከታትሎታል። በኢትዮጵያ ወጣቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ያለው ተሳትፎ ቀላል የሚባል አይደለም። የወጣቱን ሁለንተናዊ ተጠቃሚነት በማረጋገጥ ሚናውን ለማሳደግም የኢትዮጵያ ወጣቶች የልማትና የእድገት ስትራቴጂ ፓኬጅ ተቀርጾ ሲሰራበት ቆይቷል። ይሁን እንጂ አሁን ስትራቴጂውና ፓኬጁ ከጊዜውና ከወጣቱ ፍላጎት ጋር እንዲጣጣም ለማድረግ እንዲከለስ ተደርጓል። የወጣቶችና ስፖርት ሚኒስቴር ባዘጋጀው የረቂቅ ስትራቴጂና ፓኬጅ የውይይት መድረክ ላይ ክልሎች ምክረ ሀሳቦችን ሰጥተዋል። በየአካባቢ የሚቋቋሙ ተጠቃሚነት ላይ ክፍተት መኖሩ ሌላው በአገራችን የተስፋፉ ባሉ ኢንዱስትሪዎች ውስጥ የሚቀጥሉ ወጣቶች ለእነሱም ቢሆን ተመጣጣኝ የክፍያ ስርዓት ላይ ትልቅ ችግር ነው ያለው። ከአንቀሳቃሾች ጋራ ያለው በተለይ ከሀገር ውስጥ ካለ ብቻ ሳይሆን አጉር አቀፍና ዓለም አቀፍ የግብይት ትስስሮችን በተመለከተ እስከዛ የሚያድግበት አይነት መንገድ ለታችኞቹ ተስፋ የሚፈነጥቅበት መንገድ ላይ ሀሳቦች ቢካተቱ፣ ከመደራጅ እስከ ተግባራት አፈጻጸም ተጠቃሚነት ድረስ በድግመት የተገለጸው በሚገባ መብራራትና መጉላላት አለበት። ምክንያቱም ሂደቱ በቢሮ አሰራር የታጠረና ወጣቱን ተስፋ የሚያስቆርጥ እንደነበረ ታይቷል። ሚኒስቴሩም የቀረቡትን ምክር ሀሳቦች በመያዝና ረቂቁን በማሻሻል በፍጥነት ወደ ስራ ለመግባት እንደሚሰራ ገልጿል። የቀረቡትን አስተያየቶች እንወስዳለን። ከዛ ረቂቁን በማዳበር በመጨረሻ ውሳኔ ለሚሰጥ የመንግስት አካል ቀርቦ የህግ ማዕቀፍ እንዲሆን ይደረጋል። ቀጥሎ ደግሞ የህግ ማዕቀፍ ከሆነ በኋላ ደግሞ ህጉን መሬት ላይ ለማውረድ ይሄን ስትራቴጂ፣ ይሄን ፓኬጅ ወደ ተግባር ለመቀየር የሚያስችል ጠንካራ ንቅናቄ የሚፈጠርበት ሁኔታ ይኖራል። በቀጣዩ ስትራቴጂውንና ፓኬጁን በፍጥነት አጠናቆ ከመጪው ጥር ወር ጀምሮ ወደ ተግባር እንደሚገባም ተገልጿል። ከዚሁ ጋር በተያዘ መንግስት ለወጣቶች ስራ ፈጠራ የያዘው አስር ቢሊዮን ብር ስራ ላይ በሚሉበት ቅድመ ሁኔታ ዙሪያን በድርሻ አካላት እየመከሩ ነው የሚገኘው። የዚህን ዜና ዝርዝር ደግሞ ከተወሰነ ደቂቃ በኋላ የምንመለስበት ይሆናል። በሀዲያ ዞን ምሻ ወረዳ የስንዴ ዝርያን የሚያጠቃውን የቢጫ ዋግ በሽታ መቋቋም የሚችል የተለያዩ የስንዴ ዝርያዎችን ለአርሶአደሩ በማቅረብ አርሶአደሩ ምርታማ ማድረግ መቻሉን የዞኑ ግብርና መምሪያ አስታወቀ። አርሶአደሮች በበኩላቸው በሽታ መቋቋም የሚችሉ የስንዴ ዝርያዎችን በመጠቀማቸው ከዚህ ቀደም ያጡትን ምርት እያገኙ መሆኑን ነው የተናገሩት። ለዝርዝሩ ብሩክ ተስፋዬ። በሀዲያ ዞን የምሻ ወረዳ አርሶ አደር ኤራሞ ሱላሞ የግብርና ግብዓት ቴክኖሎጂን ካለመጠቀማቸው ጋር ተዳምሮ ስንዴን የሚያጠቃው የቢጫ ዋግ በሽታ በቂ ምርት እንዳያገኙ አድርጓቸዋል። ወደ 25 እስከ 25 ኩንታል የምናገኝ ነበረ። ሶስት ኩንታል ብቻ ነው ዋግ በላሽቶ ሳላገኝ ቀር፣ ሶስት ኩንታል ብቻ ነው ያገኘው ይህ ችግር የአርሶ አደር ኤራሞ ብቻ አይደለም፣ የሌሎቹም የወረዶ አርሶ አደሮች ችግር ጭምር እንጂ። ብዙ ጊዜ የቆየውን ዘር ስዘራ ዋግ አበላሸዋል። ምርታማም አልሆንም ነበር። ለምግብነትም አይሆንም ነበር። ለዱቄት አይሆንም፣ ለቆሎ አይሆንም። የኢትዮጵያ ግብርና ምርምር ኢንስቲትዩት ከአሜሪካ የተራዶ ድርጅት ዩኤስኤ አይዲና ከዓለም አቀፍ የስንዴና የበቆሎ ማሻሻያ ኢንስቲትዩት ሲሚት ጋር በመተባበር በ2002 2003 በሀገሪቱ ተከስቶ የነበረውን ስንዴን የሚያጠቃ የቢጫ ዋግ በሽታን ለመከላከል በሽታውን መቋቋም የሚችሉ የስንዴ ዝርያዎችን የማውጣትና የማስፋት ፕሮጀክትን ቀርጾ ለአርሶአደሩ ለማሰራጨት በዋና ዋና የስንዴ አብቃይ በአምስ አራት ወረዳዎች ላይ መተግበር ጀምሯል። በዚህም በስንዴ አምራችነቷ የምትታወቀው ምሻ ወረዳ አርሶአደሮች ምርታማነታቸው እየጨመረ መሆኑን የሚገልጹት የዋግ በሽታን መቋቋም በሚችል የስንዴ ዝርያ ከበሽታው ይቋቋምና ትንሽ ለውጥ እያገኘን መጣን አሁን በቂ ለውጥ ነው ያለው። በሄክታር ከ30 እስከ 35 ሊያገኝ ይችላል። ዘንድሮ ህዳሴ ዘርቻለሁ። ህዳሴ በጣም ልዩነት አለው። ህዳሴ ዋግ ሊነካ ቢሞክረውም ያው የዋግ መድኃኒት ስናደርግ በእይታ አሁን በጣም ጥሩ ሁኔታ ነው ያለው። በልምድ ስንዘራ ድሮ በአንድ ሄክታር ላይ ከ12 እና ከ15 ከ20 ኩንታል በላይ አናገኝም ነበር። አሁን ከ65 ወደ 70 እና 72 73 እየደረስን ነው ያለ ነው። ኢንስቲትዩቱ የቢጫ ዋግ በሽታን ለመከላከል አማራጭ የዘር ብዜቶች ላይ ትኩረት ማድረጉን ገልጿል። የተለያዩ በሽታ መቋቋም የሚችሉ የዘረበል ባህሪ በዝርያ ውስጥ የማስገባት ስራ ነው የተሰራ ነው። ስለዚህ አንዱ ሲሰበር አንዱ እንዲከላከለው የማድረግ ስራ ማለት ነው። አንድ ዝርያ ብቻ ይዞ መጓዝ ትክክል አለመሆኑ ተገንዝበን አንዱ ዝርያ ቢመታ በሌላው ይንትምንበት የምትተካበት አማራጭ ነው ይዘን የወረዳው እርሻና ተፈጥሮ ሀብት ጽፈት ቤት ስንዴን ጨምሮ የደረሱ ሰብሎችን ለመሰብሰብ በስፋት እየተሰራ መሆኑን የሚጠቅሰው ከዚህ ከሜትሮሎጂ መረጃ መነሻ አድርገን አንደኛ አርሶ አደሩ ተቀናጅቶ በአንድ ለአምስት በሊማት ቡድን ኦልሬዲ የደረሰ ሰብል ላይ ዘመቻ እንዲወጣ የማድረግ እኛም እንግዲህ የወረዳ አጠቃላይ አመራሩም ባለሟም በቅንጅት ወደዛ እየገባ ያለበትና ትምህርት ቤቶች ማሳ የደረሰበት አካባቢ ላይ ተዘግቶ የአርሶ አደሩን ምርት አሰባሰብ ላይ ትኩረት አድርገን እየሰራን ያለንበት አግባብ አለ። በተያዘው የመኸር ወቅት በምሻ ወረዳ ከ17300 ሄክታር መሬት በላይ በሰብል የተሸፈነ ሲሆን ከዚህም ከ98400 በላይ ኩንታል ምርት ይገኛል ተብሎ ይጠበቃል። በሀገሪቱ ያለውን ሰፊ የብዝሃ ህይወት አቅም በመጠበቅና በመንከባከብ በእጽዋት ምርምርና መድኃኒት ቅመማ ላይ ከተሰማሩ የምርምር ተቋማት ጋር በጋራ እንደሚሰራ የኢትዮጵያ ብዝሃ ህይወት ኢንስቲትዩት ገለጸ። ደብረ ብርሃን ዩኒቨርሲቲ በሀገር በቀል እጽዋት ቅመማና የብዝሃ ህይወት ክብካቤ ዙሪያም ባከናወናቸው ተግባራት ላይ ምክክር ተደርጓል። የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘገባውን ልኮልናል። የሚያቀርበው ዮሐንስ ፍስሐ ነው። የደብረ ብርሃን ዩኒቨርሲቲ ከ120 በላይ የሀገር በቀል እጽዋቶችን በአንኮበሬ የበዛ ህይወት ፕሮጀክት ውስጥ በማሰባሰብ በተለየ መልኩ በአስር እጽዋት አይነቶች ላይ ምርምር እያካሄደ ይገኛል። ዩኒቨርሲቲው በእጽዋቶቹ ላይ እያደረገ ስላለው ምርምርና በምርምሩ በተገኙ ውጤቶች ዙሪያ ከባለ ድርሻ አካላት ጋር ምክክር አድርጓል። የደብረ ብርሃን ዩኒቨርሲቲ የማህበረሰብ አቀፍና የጥናትና ምርምር ምክትል ፕሬዚዳንት ዶክተር አልማዝ አፈራ ዩኒቨርሲቲው በጥናትና ምርምር ዘርፍ የአካባቢው ማህበረሰብ ተጠቃሚ ለማድረግ እያከናውናቸው ከሚገኙ ተግባራት መካከል የአንኮበሬ የእጽዋት መድኃኒት ቅመ ከተማ ና የብዛሀይወት ጥበቃ አስራ አንዱ ነው ብለዋል። በመካከለኛ ደረጃ መድኃኒትን ለማምረትና ወደ ከፍተኛ ፋብሪካ ምርት የሚሸጋገርበትን መንገድ ተስፋ ሰጪ ውጤት አስገኝተዋል። ከዚህ በተጨማሪ ይህ ፕሮጀክት የምግብ ዋስትናን ለማረጋገጥ ለወደፊቱ ተስፋ ሰጪ የሆኑ ምርምሮችን ለመስራት በዝግጅት ላይ ይገኛል። የኢትዮጵያ ብዛሀይወት ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ፈለቀ ወልደየስ ዕፅዋት ላይ የሚደርሰውን ጉዳት በመጠበቅና በመንከባከብ ለዘላቂ ጥቅም እንዲውሉ ለማድረግ ከምርምር ተቋማት ጋር እየተሰራ ነው ብለዋል። ባህላዊ ሕክምና መሰረታዊ ነው። ወደፊትም አገሪቱም ትጠቀማለች፣ ከዚህ ህዝቧም ይጠቀማል። በተለያዩ ምክንያቶች አሁን ለጤና ክብካቤ ከሚሰጠው ጥቅም በዘለለ ወደፊት ተጨማሪም በጤና ረገድ ውጤት ሊያመጣ ስለሚችል ስለዚህ እንደዚህ አይነት አስተሳሰቦች ስላሉ ግንዛቤም እያደገ መጥቷል። አላግባብ እነዚህን የመድኃኒት እጽዋት መቁረጥ፣ ቆፍሮ ማጥፋት ወዘተ እየቀነሰ መጥቷል። እንዲያውም በተወሰኑ ቦታዎች እነሱን ተክሎ የመንከባከብ ስራ እየተሰራ ስለሆነ ውጤቶች እየተገኙ ነው። የአማራ ክልል የባህል መድኃኒት አዋቂዎች ማህበር ፕሬዚዳንት ሀጃ አሊ አደም በበኩላቸው የጤና ጥበቃ ሚኒስትር ባወጡ የጥራት ደረጃ መሰረት የባህል መድኃኒት አዋቂዎች ግንዛቤ እንዲያድግና ጥቅምና መብታቸው እንዲጠበቅ ማህበሩ እየሰራ መሆኑን ገልጸዋል። ጥቅሙንም እያወቁት ነው። አሁን ሁሉም በየደጃሁ እጽዋቶችን አይሸሽግም። ያች እጽዋት ለምን እንደምጠቅም ማለት ነው። አይሸሽግም፣ ይናገራል፣ ይተክላል፣ ለልጆቹም ያሳውቃል ማለት ነው በዚህ አይነት መንገድ ነው የምናስተምረው ማለት ነው። በኢትዮጵያ ከ6 ሺህ በላይ የሚሆኑ የእጽዋት ዝርያዎች የሚገኙ ሲሆን ከእነዚህም መካከል 12 በመቶ የሚሆኑት እጽዋቶች በኢትዮጵያ ብቻ የሚገኙ ናቸው። 30 በመቶ የሚሆኑት እጽዋቶች ደግሞ ለመድኃኒት ቅመማ ጥቅም ላይ ይውላሉ። በመከታተል ላይ የምትገኙት ከኤቢሲ በቀጥታ የተላለፈ ያለውን የእለቱን የሰባት ሰዓት ዜና ነው። መንግስት ለወጣቶች ስራ ፈጠራ ያዘው 10 ቢሊዮን ብር ስራ ላይ በሚሉበት ቅድመ ሁኔታ ዙሪያ ባለድርሻ አካላት እየመከሩ ነው። ይህንን የተመለከተው ዜና ደግሞ አሁን ደርሶናል። በውይይቱ ታዲያ ከተነሱ ጉዳዮች ገንዘቡ ለወጣቶቹ በምን ሁኔታ ላይ ይደርሳል፣ እንዴትስ ይመለሳል የሚሉትም ተጠቃሾች ናቸው። ለዝርዝሩ አለሚልፉ ከኢትዮጵያ አጠቃላይ ህዝብ ውስጥ ከግማሽ በላይ የሚሆነው ወጣቱ የህብረተሰብ ክፍል መሆኑን መረጃዎች ያሳያሉ። የእነዚህን ወጣቶች ተጠቃሚነት ለማሳደግም የኢፌድሪ መንግስት በዚህ ዓመት የአስር ቢሊዮን የተንቀሳቃሽ ፈንድ ብር መመደቡም ይታወሳል። ይህንንም ተግባራዊ ለማድረግ የፈንዱን አጠቃቀም በተመለከተ በተለይም ደግሞ ለወጣቶች የስራ እድል በመፍጠር ረገድ ፈጣን ምላሽ ለመስጠት የሚያስችል ውይይት እየተካሄደ ነው። ውይይቱን የመሩት በጠቅላይ ሚኒስትር ጽህፈት ቤት የማክሮ ኢኮኖሚ ዘርፍ አስተባባሪ አቶ ሶፊያን አህመድ ፈንድ ወደ ተግባር ለማሻገር የሚያስፈልጉ ቅድመ ዝግጅቶች መጠናቀቃቸውን ተናግረዋል። በየወረዳ በነዚህ በሁለቱ ከተማ አስተዳደሮች ስራ ፈላጊ ወጣቶች ቁጥር ያስፈልጋል። ይህንን ፈንድ ታሳቢ እና ሌሎችን ታሳቢ በማድረግ ወጣቶቹን አንደኛ ወጣቶቹን ስለሚሰማሩባቸው የስራ መስኮችንም ማወቅ ያስፈልጋል። በየአካባቢው ሊሰማሩባቸው የታሰቡ የስራ መስኮች የትኞቹ ናቸው? የትኞቹ ፕሮጀክቶች ናቸው? የትኞቹ ቢዝነስ ፕላን ናቸው? ብሎ እስካሁን የተሰሩትን ነገሮች ማወቁ ይጠቅማል። ወጣቶቹ ብድሩን የሚያገኙበትና የሚመልሱባቸውን መንገዶችና ተያያዥ ጉዳዮችን በውይይቱ ተነስተዋል። ወደ አፈጻጸሙ ላይ ስንሄድ እንዴት ነው ቀልጣፋ ሰርቪስ እስከ መስጠት አንጻር ወደ ባንክ ከቀረበ በኋላ የምንፈልጋቸው ህጋዊ ዶክመንቶች ናቸው። ይሄ የተቋቋመው ማህበር ህጋዊ፣ ሌላ በጣም ሲምፕል ነገር ሪኳየር የምናደርገው ወጣቶቹን አይደንቲቲ ማለት ነው። እነማን ናቸው እነዚያ ሼር ሆልደሮች እነማን ናቸው? አይዲ ነው ከወረዳው ወይንም ከክልሉ። እነዚህን ነገሮች ወጣቶች አደራጅቶ ስልጠና ሰጥቶ አግባቡን ስልጠና እንደየ ፕሮጀክቶቹ ስለሚለያይ ያንን ተገቢውን ስልጠና መስጠቱ አምስት አመት የሚለው በየአመቱ የሚከፍሉት ፐርሰንት አለ ወይም ኢንተርፕራይዙ አምስት ዓመት መጨረሻ ላይ በአንዴ ነው የሚከፍለው? የብድር መክፊያ ጊዜ የተባለው አምስት ዓመት እስከ አምስት ዓመት ነው። ይሄ ማለት ግሬስ ፔሪዱ ቅድም እስከ ስንት ነው ያልከው? አዎ ግሬስ ፔሪድ ማለት ዋና ብድር አይከፈልም ወለድ ነው የሚከፈለው፣ እንደምታውቁት ዋና ገንዘብ መክፊያ የሚጀምረው መጨረሻ አመት ተጠብቆ ክፈሉ ከተባለ ስራ እንደዛ አይሰራም። ስለዚህ ከግሬስ ፔሪድ በኋላ እንደየባንኩ ስምምነት አይዶኖ በዓመት በየወር ይሁን፣ በዓመት ሁለት ጊዜ ስምምነት በሚደረገው ለፕሮጀክቱ አይነት በዚህ ጊዜ በዚህ ጊዜ በዚህ ጊዜ ይከፈላል ተብለው ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሕገ መንግስት ከጸደቀ ከሁለት አስርት ዓመታት በላይ ሆኖታል። ለመሆኑ ዜጎች ሕገ መንግስቱን ምን ያህል ያውቁታል? ቀጣዩ የሪፖርተራችን ደምስ መኩሪያ ዘገባ ምላሽ ይኖረዋል። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሉዓላዊ የስልጣን ባለቤትነት መገለጫ የሆነው የኢፌድሪ ሕገ መንግስት ከመጽደቁ በፊት ዕድሜያቸው ከ18 ዓመት በላይ የነበሩ ዜጎች በእያንዳንዱ አንቀጽ ላይ ሰፊ ውይይት አድርገውበታል። ለአቅመ አዳም ለአቅመ ሔዋን የደረሱ ዜጎችን በሚያሳትፍ ደረጃ ከ16 እስከ 18 ሚሊዮን የሚደርሱ ኢትዮጵያውያን ለወራት ቁጭ ብለው በተሳተፉበት ሁኔታ ህገ መንግስታችን ተመክሮበታል። በመጨረሻ ህዝቡ ወኪሎቹን ልኮ ህገ መንግስቱን የተቃዋሚም የገዢ ፓርቲም ተመራጮች ባሉበት በሲቪል ሰርቪስ ኮሌጅ ለአንድ ሁለት ወር ያክል ቁጭ ብሎበት ከተወያየ በኋላ እንዲጸድቅ ተደርጓል። የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ዘላቂ ሰላምና ዋስትና ያለው ዲሞክራሲ ለማስፈን እንዲሁም ማህበራዊና ኢኮኖሚ እድገታቸውን ለማፋጠንና በፍላጎታቸው ላይ የተመሰረተ አንድ የፖለቲካ ኢኮኖሚ ማህበረሰብ ለመገንባት ህዳር 29 ቀን 1987 ዓ ም ይህን ህገ መንግስት አውጥተዋል። ህገ መንግስቱም በበርካታ የአዲስ አበባ ጎዳናዎች ላይ በዚህ መልኩ በመጽሐፍ አዘዋሪዎች እጅ ይገኛል። ለመሆኑ ዜጎች ህገ መንግስቱን ምን ያህል ያውቁታል? የኢትዮጵያ ህገ መንግስት ስንት አንቀጾች አሉት? መቶ ስድስት አንቀጾች አሉ። መቶ አራት መሰለኝ፣ እርግጠኛ መቶ ዘጠና ስድስት ሰላሳ አምስት መቶ ስድስት የኢትዮጵያ ህገ መንግስት፣ እንጃ። ብዙ ላቀውም ግን ብዙ አንቀጾች እንዳሉት ነው የማውቀው ስንት አንቀጾች ከባድ ጥያቄ የኢትዮጵያ ህገ መንግስት ስንት አንቀጾች አሉት የኢትዮጵያ ህገ መንግስት መቼ ነው የጸደቀው በኢትዮጵያ አቆጣጠር በ1994 በ86 በ1983፣ አሁን በተዋቀረው እንትን መንግስት መሠረት ማለት ነው። የጸደቀ ነው ለላ የጸደቀበት ጊዜም አላወቅኩት። ህገ መንግስቱ ከጸደቀ ከ22 ዓመት በኋላ ኢቢሲ ካነጋገራቸው 15 የአዲስ አበባ ነዋሪዎች ውስጥ ሁለቱ ብቻ ህገ መንግስቱ 106 አንቀጾች እንዳሉ ሲያውቁ፣ ከተጠየቁት ውስጥ አንድም ነዋሪ ግን ህገ መንግስቱ መቼ እንደጸደቀ አያውቅም። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ መንግስት ከህገ መንግስቱ መጽደቅ በኋላ ዜጎች ሰነዱን እንዲያውቁት በማድረግ ረገድ ወጥነት ያለው የማስተማር ስራ አለመስራቱን ነው የተናገሩት። ትውልድ እያለፈ ትውልድ እየተተካ ነው የሚሄደው። በዚያን ጊዜ ንቁ ሆኖ የተሳተፉ አሁን የሉም ባይባልም ከዚያ በኋላ የመጣው ትውልድ ግን የበለጠ ደግሞ ማወቅ አለበት። ይህን በማስተማር ረገድ በኩል የተሰራ ስራ የለም ብሎ ባጭሩ ማጠቃለል ይሻላል። አቶ ያለው ህገ መንግስቱን በአግባቡ አለማወቅም የተለያዩ ችግሮችን ያስከትላል ነው ያሉት። ይህን ህገ መንግስት አለማስተማርና አለማሳወቅ ማለት ያው ካላወቀው አያከብረውም፣ ካላወቀው አያስከብረውም። እንደ ስዊዘርላንድ የመሰሉ የረጅም ዘመናት የህገ መንግስት ታሪክ ያላቸው ሀገራት ጭምር ህገ መንግስታቸውን ወጥነት ባለው መልኩ እንደሚያስተምሩ የጠቀሱት አቶ ያለው በኢትዮጵያ በዚህ ረገድ የሚታየውን ችግር ለመፍታት እንዲቻል የህገ መንግስት አስተምህሮ ስትራቴጂ እየተዘጋጀ ነው ብለዋል። የብዛነትና የዳሴ ድምጽ። ኢቢሲ የሰባት ሰዓቱ ዜና በዚሁ አጠናቀን። ተመስገን በየነ ነኝ።